ስሜ ማማሮ ለሞባላለሁ። አንድ ሚስት ባል ነኝ። የሶስት ልጆች አባት ነው። ስራዬ ሹፍርና ነው። ቢታኒያ ሀይሉ ይባላለሁ። የተደረገልን ለመናገር ነው እዚህ ያለ ነው እና እግዚአብሔር በየዕለቱ ብዙ ምህረትን ያደርግልናል። እኛ በማናውቀው ነገር ተሰናክለ እንዳንወድቅ እግዚአብሔር በብዙ ይደግፈናል እና ከብዙሃኑ ደግሞ በደንብ ታግለን ብዙ እግዚአብሔርን ጠይቀ ነው እንዲሁም ደግሞ እግዚአብሔር ልንሞት ጫፍ ሊደርሰን ብዙ ምህረትን ስላደረገልን እቺን ካደረገልን ብዙ ምህረት ውስጥ አንዷን ብቻ ለእምነት እንዲሆናችሁ ልንነግራችሁ ነው ያለነው በፊታችሁና። የተደረገልን ምንድን ነው? እኔ በጣም ታመሜ ነበረ። እጅግ በጣም ኪንታሮት በሚባል ህመም እና እርጉዝ ከመሆኔ በፊት ነበር የኪንታሮት ህመሙ ያመመኝ። መቀመጥ አልችልም፣ መቆም አልችልም። እንኳን እንደዚህ አይነት ትልቅ እየጫማ አድርጌ ቅርና ባዶ ግሬን እንኳን መቆም አልችልም ነበረ። ቤት ውስጥ እተኛለሁ። ስራ አቁሜያለሁኝ። ኪንታሮቱ በጣም ይደማል። ሽንት ቤት ስገባ ለሽንቴ እንኳን ምግብ አልበላ። ምክንያቱም ሽንት ቤት ገብቶ ለማማጥ ገና ሳስበው ነው የሚያመኝ፣ እንኳን ገብቼ ሳምጠው እና ውሃ ፈሳሽ ነገር ብቻ ነው የምወስደው። ወተትና ውሃ ወይ ደግሞ ጁሶች ነገር ነው የምቀምሰው። ያቺን እንኳን ለማስወገድ ለሽንቴ ሽንት ቤት ስገባ አጋዥ ያለች የልጆች ያሳዳጊ እሷ ናት። ወገቤን ይዛኝ ታነሳኝ የነበረው እንዲሁም ነፍሰ ጡር እህት ነበረችኝ እና እሷም ታግዜ ነበር። እንድዛ ሆና ሌሊት ሌሊት አዳራችን ሆስፒታል ነው። ቀን ቀን እየታገልን እንውላለን። እኔ ቤት ውስጥ ስንከባለሉ እውላለሁ እየጮኩኝ እያበድኩ እህል አልበላ አልተኛ። ሌሊት ማታ ደሞሱ ከስራ ሲመጣ እኔን ይዞ ሆስፒታል ነበረ የሚሄደው። እና ወይ በቃ መሸ ሚል ሁሉ የመሰለኝ እንዳይደክመ ሁሉ ለሱ በጣም እንትንል ነበርና ልጆቼ እንዳያወሩ ቤት ውስጥ ድምጻቸው ሁሉ ይረብሸኝ ነበር። ዝም በሉ እያልኳቸው ትምህርት ቤት ብለው ሲመጡ ቤት ውስጥ በቃ ምነው እናቴ ፌዴራል ሆንሽ ብን እስኪ ነው እንድረስ ሁለት ትንንሽ ልጆቼ አሉኝ ለምንድን ነው እምትቆጭን? እና አውራ ሲሉኝ ድምጻቸው ይረብሻኛል። ምክንያቱም እኔ የራሴ እንኳን ትንፋሽ ሰልችቶኝ ነበር። አንዳንዴ ለካ ስቃይ ሲበዛ ነው ሰው ወይ በሞትኩ የሚለው። እኔ ግን ጌታ ስላለኝ በሞትኩ አላልኩም። ባርፍ ያልኩት እግዚአብሔር በፈወሰኝና ባርፍ ነበር ያልኩት። እና ትልቁ ጌታ ስላለኝ ዛሬን አርፌ በፊታችሁ ቆም ያለሁኝ። ሲያልፍ ቀላል ነው ማለት የቅርብ ጊዜ ታሪክ ሁሉ እስካይመስለኝ ድረስ ነው አሁን ቆም የማወራችሁ ይሄ ነገር ካለፈ ገና ሶስት ወሩ ነው። በዚህ ህመም ላይ እንዳልኳችሁ ህመሙ በጣም ከባድ ነው። በጣም ይደማል። መድማቱን እራሱ ያየሁት ሽንት ቤት ላይ እንዲህ ሲልክ እኔ መቀመጥ አቅቶኝ በልጆቼ ፖፖ ላይ መሽናት ስጀምር ነው። ልጅቷ ልትደፋ ስትል ምድነው ደም አለችኝ። በጣም ቀይ የሚያስፈራ አይነት ደም ማለት እኔ ደሞች አይቻለሁኝ፣ ግን እንደዛ አይነት ቅላት ያለው ደም አይቼ አላቅም። ምናልባት የበሽታው ባህሪ ከሆነ አላቅም። ከዛ በኋላ በትኩረት ማየት ጀምር። ፎቶ ሁሉ አንስቼዋለሁኝ እንደዚህ አይነት ደም ነው የሚደማው ብዬ ለዶክተሮች ለማሳየት። በዛ ስቃይ ውስጥ እያለሁኝ እርግዝና ተፈጠረ። ድንገት ሆስፒታል ስሄድ እርጉዝ ነሽ ያሉኝ እና ጌታ ሆይ እንዴ! እኔ እኮ የምፈልገው ፈውስ ነው። ለምን ልጅ ሰጠኸኝ ብዬ አጉረመረምኩኝ በዛ ሰዓት። ምክንያቱም እኔ ረፍት ነበር የምፈልገው። ከዛ ትንሽ ጊዜ ገፋ አንድ ሶስት አራት ወር እስኪያልፍ ድረስ ያው ቮሚት አለ፣ መኝታ አለመመቸት አለ፣ ሽታ መጥላት። በጣም እርግዝና ከሚጸናባቸው ሴቶች መሀል ነኝና በዛ ስቃይ ውስጥ ደግሞ ተጨማሪ የሆነ ሆድ ይደርቃል፣ ምግብ የለም፣ ጽንሱ ምግብ ይፈልጋል። በጣም በጉዳት ውስጥ አለፍኩኝና የሚያየኝ ሰው ሁሉ እርጉዝነሽ እንዲያዊ እርግዝና አይመችሽም። በጣም የምታስታዩ እርጉዝ ስትሆኝና ባትወልጂ ቢበቃሽስ የሚለኝ ሰው በዛ ገፋውት እንደምንመቼም መችም ያው ሰጠኝ እግዚአብሔር ቢመረኝም እቀበለዋለሁ ወጣውለሁኝ እንጂ ምንም አላረገው። ምክንያቱም እኔ ከሚያምኑት ወገን ስለሆንኩኝ ነፍስ አላጠፋም። ስቃዬ ግን ከዛ በላይ እርምጃ የሚያስወስድ ነበር። በዛ ሂደት ውስጥ እያለሁኝ ትንሽ ዳንኩኝ። ከዛን እስቲ ባቢስ ይመጣ ለምን ሄጄ ጸሎት አላደርግም ብዬ ውጪ ነበር ያለው ነብይ ሱራፊል ሲመጣ ጠብቄው መጣሁኝ። ደው ያገኘሁት እዚህ እኔ መጣሁት ለኪንታሮቱ ለምሰቃይበት ስቃይ ፈውስ ለማግኘት ስለሆነ ህመሜን ይዤ መጣሁ እና ሁልጊዜ ጸሎት ጸሎት ስፍራ ስመጣ ሪከርድ አደርጋለሁ። እግዚአብሔር የተናገረኝን ነገር ሴቭ አደርጋለሁ እና ነገሮች ሲቆዩ ለምን እላለኝ በዛ ቦታ ላይ እንዲህ ብለህ ነበር እያልኩ እያስታወስኩኝ ይጻል ያለው መዛ ነገር እና ሪከርደር ይዣት አለው ስራዬ ጋዜጠኝነት ነው። ሪከርደር አለችኝ ሁላ የማትለየኝ ከቦርሳዬ እሷን ይዤ መጣሁኝ። እዚች ቦታ ነቁጭ ያለው ነው ነገርኩት። እንዲ እንዲህ እያመመኝ ነው በጣም እየተሰቃየው ነው እና ትንሽ ጸሎት ፈልጌን የመጣሁት ስለው ይሻለኝ። መጸለይ ሲጀምር ጭራሽ ኪንታሮት ስለሚባል ህመም አልተነሳም። ሆዴ ውስጥ ስላለው ፅንስ መናገር ጀመረ። አይሞትም ይለኛል እግዚአብሔር ሰዎችን ያዘጋጅለታል። በእርግዝና ሰዓት የሚመጡባችሁ ብዙ መከራዎች አሉ። ሰላም፣ ኢኮኖሚ ብዙ ነውጦች በቤታችሁ ይሆናሉ። ግን እግዚአብሔር ቀድሟል። ሕፃኑን ሊገድል የመጣ ሞተዋል እያለ ሲጸልይ ሕፃኑ ምን ሆኗል? ጥያቄ ለራሴ ጠይቃለሁ። ሁሉ ሰላም ነው። አዋጁ ተሻረ፣ አዋጁ ተሻረ፣ የሞት አዋጅ ተሻረ፣ የሞት አዋጅ ተሻረ። ሕፃኑ ደህና ነው። አልትራሳውንድ ክትትል አደርጋለሁ ይንቀሳቀሳል ሁሉ ሰላም ነው። የዛኔ ወደ አምስት ወር ምናምን አካባቢ ነው። ሁሉ ሰላም ስለሆነ አሜን እያልኩኝ ወጣው ብቻ ግን እንዳልኳችሁ ሴባ ሴቭ አድርጌያታለሁ። ከሆነ ጊዜ በኋላ ሰይጣን ያቀደውን እቅድ መግለጥ ጀመረ። ያለ ቀጠሮ ይሄ ከሳምንት በፊት ክትትል ነበረኝ አድርግ ያለው በየወራዊ ቀጠሮ ላይ ነው ያለሁትእና በሳምንት ልዩነት ውስጥ የተረባሹ ስለነበረ ለምንድን ነው የማልሄደው? ልሂድ አልኩኝና ታናሽ እህቴም ዳኔ ነብሰ ጡር ነበረች እሷን ጀርመት የሚባል የእናቶችና የጽንስ ክትትል እንትናለ እኛ ስፈር ያለውበት አካባቢ ላይ እዛ ገባን። ስንሄድ ዶክተሩ በጣም ደነገጠው። ሆዴን ግን አንዲ ሲያየው ምን ነው ዶክተር ስለው እን ሽርት ውሃ እኮ ደርቋል አለኝ። ደርቋል ይደርቃል ሽርት ውሃ ግራ ገባኝ። ምንድን ነው እሱ አስረዳኝ አልኩት። ከሳምንት በፊት ቀጠሮ በነበረኝ ሰዓት ላይ ከሰዓት ፍላይት ስለነበረኝ ዶክተሩ እንዲያይን ገብቼ ነበረ በቀጠሮ የቀን የገባው ቀን ማለት ነው እና የዛለት ምን ሆድሽ ትልቅ ሆነብኝ እስቲ ብሎ ዶክተሩ ሲያየው 18 ያህል ያህላለው የሽርቱሀው ዝም ብሎ ነው የተለቀው ሲለኝ፣ የበላሁት ምሳ ነው ተባብለን ከዶክተሩ ጋር ተቀላልደን ወጥቻለሁና የማያልፍ ስቃይ ውስጥ ቁጭ ብያለሁ። አልፏል የሚል ነው ግን መዝሙሩ። ከዛን የዛለት ምሽት ያችን ምርመራ አድርጌ አልጋዬ ለሄድኩ ተኛው ትዝ አለኝ እዚህ መጥቼ የተጸለየው ጸሎት እግዚአብሔር እኔ ስለ ኪንታሮት እንዲናገረ ይመጥቼ እንዲፈውስ ይመጥቼ፣ እግዚአብሔር ግን ስለ ልጅ የተናገረው ነገር አለ አልኩና እንስማው አልኩት። ሄድፎን ጆሮዬ ላይ አድርጌ ተኛው። ሰላሳ ምናምን ደቂቃ ነው ህጻኑን ሊገድል የመጣ ሞቷል እያለ ሲጸልይ የነበረውን የትንቢት ጸሎት መስማት ጀመርኩ። ምንም አይሆንም ልጅሽ፣ የሚያግዙት ሰዎች ተዘጋጅቷል፣ መልአክ ይጠብቀዋል ሲለኝ የነበረው የትንቢት ቃል በጆሮዬ በድጋሜ ገባ፣ ሰማሁት፣ ተጽናናሁ። ልጄ አይሞትም አልኩ እና ያችን ለሊት ያንን መዝሙር በተደጋጋሚ ዶክተሩ አዳሪ ነበር እየከፈተልኝ እየሰማው ስልኬ ላይ ቆ ለመክፈት እችላለሁ ግን እየመጠየቃበት ይሄዳል። ከዛ ሽርቶ ውሃው ሲታይ አንድ ነጥብ ምናምን ሆነ። ከዛ ምሽት ላይ እንጠብቃትና ተጨማሪ ዴክሳ እንሰጣታለን ካልሆነ ይወለዳል አሉ። እሺ ያልኳቸው፣ ሲርቁኝ ሁሉ ቅሪ ላይ ነበረ ዶክተሮቹ ከእግዚአብሔር በታች ያሉኝ ተስፋዎች እነሱ ስለነበሩ እና መጣ። አንደኛው ዶክተር አየ በጣም ተናደደ። ሌሎቹን ዶክተሮች ተቆጣቸው። ምልት ሆኖ ነው እስካሁን ያውላቸው ያሳደራቸዋት ልጁ ቢያንስ ባይተርፍ እንኳን እናት እኮ መትረፍ አለባት። ደሟ ወርዷል፣ እየተሰቃየች ነው በዚህ ህመም። በዛ ላይ ይሽርቷ የለውም ደርቋል፣ የማይንቀሳቀስ ልጅ ነው። ለምንድነው ውላችሁ የምታድሩት? ና ብሎ ሲቆጣ ሌላኛው መጣ፣ ቆይ ይላል አንደኛው ይውጣ፣ አንደኛው ቆይ ይላል እና ዶክተሮቹ ራሱ ቋንቋቸው ድብልቅልቅ አለ ይዛኔ። ከዛ ከአቅማችን በላይ ነው ኢመርጀንሲ ነኝ ያሉት በዛ ሰዓት። ሀይ ሪስክ ላኳታል አንደኛው። በቃ እየተገባበዙ ነው፣ አንዱ ይውጣ፣ አንዱ ይደር ይላል። ሆዷ ውስጥ አንድ ቀን ቢያድር የአንድ ሳምንት ማቆያ ውስጥ የማሳደር ያህል ነው ልጅን በማፀን ውስጥ ይቆይላል። አንደኛው አንድ ድብልቅልቅ ሲሉ በቃ አንደኛው ተናደደና ወደ ሃይ ሪስክ ሃይ ሪስክ ክፍል ሲሄድ ሰላማዊ ዶክተር ነው በጣም ደስ የሚል ዶክተር ተቀበለኝና ሲያየው አንድ አካባቢ ነው ያለው። ከአንድ ከወረደ ያለሽ አማራጭ መውለድ ነው ስለዚህ ተዘጋጂ በቃ አለኝ። ተዘጋጂ ያለኝ ያው ልጅሽን አታገኙም አንቺ ግን ደና ሆነሽ ወደ ቤትሽ መግባት አለብሽ ነው የዶክተሩ ሀሳብ። እግዚአብሔር አዋቂ ነው አልኩት። ወጣን ይሄ የወንዶች ቀበቶን ያህል ሰፋ ሚል ገመድ ነው። እንደዚህ ሆዴ እየታሰረ ምርመራ ነው። ይሄ የግማሽ አካሏ የልጄ ከእምብርቴ በታች ግማሽ አካሏ ወደ ላይ ይመጣል እምብርቴ ጋር በቀበቶ ሲታሰር ከዛ እንደዛ ታስሬ ለሀያ ደቂቃ ያህል በአንድ ጎን ተኛለው። በዛች ሁኔታ ውስጥ እንቅስቃሴውን ለማዳመጥ ነው ያንን ምርመራ የሚያደርጉት። ሁለት ሶስቴ የሚፈራገጥ ነገር ይሰማኛል፣ ትንሽ የንዝረት ያህል ያቺ ለነሱ ተስፋ ሆነቻቸው። አውሎ ለማሳደደር በሆዴ ያችን ምርመራ ጥዋት ይታሰራል፣ ቀን ይታሰራል፣ ማታ ምክንያቱም ጸጥ ካለች ያው የሞተ ልጅ ከሆዴ ሊወጣ ነው። ስትፈራገጥ ግን አለች ማለት ነው። ያቺን ተስፋ የወሰዱ ዶክተሮቹ ለእኔም ተስፋ እየሰጡኝ ውሎ አደረ። ነጋ፣ መሸ፣ እኔ በስቃይ ውስጥ ነኝ። ህመም ይረሳሁት፣ ኪንታሮት ይረሳሁት፣ የልጄን ስቃይ ሳይ። የልብ ምቷን በደንብ ሰምቼዋለሁ። ሆዴ ውስጥ በደንብ ትንቀሳቀስ ነበር። በጣም በስቃይ ውስጥ ገፍቼ ዛሬ እንደ እርሼ ደግሞ አልጣት እግዚአብሔር ደግሞ ተስፋ ሰጥቶኝ የለ አላጣትም ትወለዳለች ልጅ የሚል እምነት ውስጥ ገባው። እሱማ አይዞሽ ይላል። ቀን ስራ ነው የሚውለው፣ ማታ ከኔ ጋር አዳሪ ሆስፒታል ነው። ጠዋት ይወጣል። ትንሽ ሚተኛው መኪና ውስጥ ነው። ሌሊት ከኔ ጋር ሲሰቃይ ነው የሚያድረው። አዳሪ ያው መቼ መሽቶ ይነጋለ ሁሉም አይደል? ግማሹ ተኝቶ ያድራል። እኔ ግን እየተሰቃየው፣ እየጮኩ ነርሶቹ እየመጡ እያዩኝ በቃ አይዞሽ ምንም ስቃይ፣ አንዳንድ ቦታ ላይ ምንም ነው ይለመዳል እኔም ለምጆዋለሁ ከመጮ በጣም ሲበሳብኝ ከመጮ ውጪ ስቃይን ተቀብየው እየኖርኩ ነበር። እነዛ ሂደቶች አለፉና ማታ ሰርጀሪ እንሰራለን ባሉበት ቀን ላይ ሲያይ አራት ተኩል ሆነ። ድንገት ጨመረ። ሽርቱሃው ደርቋል የተባለበት ጎን ላይ ፈሳሽ ታየ። ከዛን እንዴ ፈሳሽ እኮ አለው አለ ጠዋት አንድ ተኩል ነበር ከሰዓት ላይ አራት ተኩል ሆኗል የጠጣሁት የበላሁት ነገር እንኳን የለም ጉልኮስ እንኳን አልሰጡኝም እዛ ሆኜና አራት ተኩል ከፍ ብሏል ይሄ ነገር እኮ ጨመር ይባባላሉ እንዲህ ሆናል እንዴ እኔ ገጥሞኛ ያቅም ይባባላሉ ዶክተሮቹ እዛው እግዚአብሔር ነው ይሄንን ያደረገው የሞትን የሚያስነሳ ጌታ ይዤ ልጄማ በወዴ ውስጥ አትሞትም ለምን ትሞታለች እግዚአብሔር ተስፋ ሰጥቶኝ በቃል ተናግሮኝ አትሞትም፣ የሰጠኝ እግዚአብሔር ነው። ትላንትና ለምን ሰጠኝ ብዬ የተናገርኩበትን የስንፍና ቃል ፍናቀል እዛውን ንስሐ ገብቼ ልጄን አሳቅፈኝ በቃ ጌታዊ ብዬ ቀኗን መጠበቅ ጀመርኩኝ። ሽርቱሃው እየጨመረ እየጨመረ እየጨመረ መጣ 15 16 እያለ ከፈለ በቃ ማለት በምጥ መውለድ እስክችል ድረስ ሙሉ ሆነ ሽርቱሃዋ። ከዛ ወደ ቤት ተላኩኝ። ከቤት መከታተል ጀመርኩ። በዛ መሀል ሽርቱሃው ድንገት ደግሞ ደፈረሰ ተባለ። ከቀናት በኋላ የጨመረው ሽርት ውሃ ደም እየቀላቀለ ነው። ስለዚህ አሁንም ቶሎ መወለድ አለባት ሲሉኝ፣ የምን ቶሎ ቶሎ ነው? ቆይ መጀመሪያ ጸሎት ነው የሚያስፈልገው አልኩኝና፣ መጣው አጋጣሚ፣ ባቢ መጥቶ ነበረ እሁድ ለታማሚዎች ይጸልያል የሚል እንትን ስክሪን ላይ ያነበብኩትን ድንገት ቲቪ ስከፍት መጣል። በጠዋት ፎቅ ላይ ከታማሚዎች ተርታ ትልቋ ታማሚ ነኝና ተደረደረን መሃል ቁጭ አልኩ። ገና ሲመጣ ገና ባቢ ሲመጣ አይኑን ሳየው ሆዴ መንዘር ጀመር። እንዲ ሆዴ ውስጥ ያለው እንዲ መንቀሳቀስ ጀመረ። እንደመጣ እጁን ሆዴ ላይ ጫነ። እግዚአብሔር አዋጅን ገልብጧል አለ። ከዛ ሰውነቴ መንቀጥቀጥ ጀመረ። ሆዴ ውስጥ እያየኋት እስከ ካሜራው ላይ ይታያል ስትገላበጥ። አይታችሁት ከሆነ በቲቪ የተላለፈ ምስክርነት አለ። ገና ሆዴን እንዲ ሲነካ ሆዴ ከፍ ዝቅ ይል ነበር። መንቀሳቀስ ጀመረች። ሆዴ ውስጥ ሞታ የነበረችዋ ሕፃን ክብር ለእግዚአብሔር ይሆን፣ የሞተ ነገራችሁን የሚያስነሳ ጌታ ሁልጊዜ የታመኑት። ያችን ስቃይ አልፌ፣ አሁን ሽርቶ ጨመረ ሲባል ደግሞ ደፈረሰ። እግዚአብሔር አዋቂ ነው፣ አሁንም ምንም አይፈጠርም አልኩኝ። ያችን ጸሎቴን ይዤ ወደ ቤት ሄድኩ። እግዚአብሔር ሰው ያዘጋጃል ብሎኝ የለ ጌታ የሚዘጋጁትን ሰዎች እነማን ናቸው እያልኩኝ በዙሪያ የሚመጡትን ሰዎች ነበር የምጠብቀው። አንድ ዶክተር አላቀውም፣ ዶክተር መለሰ ይባላል። እግዚአብሔር ዘመኑን ይባርቅ፣ እጁ ይባረግ። ያው ትእዛዝም ስላለበት ነው። እግዚአብሔር አዞታል። ምንም ማድረግ አይችልም ከማገዝ ውጪ እና ጓደኛ የሚስት ወልዳ ብራስ ሆስፒታል ላይ እያናገረው ነው። አንድ ጓደኛ እኮ አለ እዩል ይባላል፣ ባልደረባዬ ነው። እንዲ እንዲ እንዲህ አይነት ጉዳይ ውስጥ ናት ያለችው፣ እና ጳውሎስ ሆስፒታል ተኝታለች መፍትሄ ይኖረው ይሁን እንዴ ሲለው፣ እኔ ጋር ትምጣለው። ከዛ ስልክህን ሰጠው ደወለልኝ። ሄጃ ያገኘሁት የሚሰራበት ቦታ ሲያየው ደህና ነው አለኝ። ውሎ ማደር ይችላል። ከዛ አይ ተረጋጊ፣ ምንም አይሆንም። አንዳንድ ሰው አንደበቱ ያክም የለ አንደበቱ ራሱ የሆነ የሚያክም አይነት ዶክተር ነው። እስከ መጨረሻው እስከ ወልድበት ሰዓት ድረስ ሲያግዘኝ ነበረ የኔ መልአክ የነበረው ሰው ሆኖ እግዚአብሔር ያዘዘልኝ መልአክ የነበረው እሱ ነበረ። አንድ ዶክተር መለሰና እስከ መጨረሻው ሲያግዘኝ ነበረ። በኋላ ላይ ምን ሆነ? እቺ ልጅ ያው ተወለደች። በጣም አጓጊ ልጅ እምታምር ሙሉ ጤነኛ የኔ ሙሽራ አለች እዚህ እሚያያት ሁሉ እችን የመሰለች መሰለች ልጅ በሰጠን እያለ ሳይስማት የሚያልፍ የለም ትወዷታላችሁ እናንተምና ከተወለደች በኋላ ደግሞ ሰይጣን አሁንም ውጊያውን አላበቃ። አንዴ ሽርቶ አደረቀ አንድ ያነሰ፣ ሌላ ጊዜ ደፈረሰ ሲል ነበር። ሌላ ጊዜ ደግሞ እኔም በኪንታሮት እየመታኝ ደሜን እየጨረሰ በስቃይ ውስጥ ነበር ስናሳለፍ የነበረው። ከተወለደች በኋላ ደግሞ በአራተኛው ቀን ዶክተር አያት በጣም ጤነኛ ልጅ ናት፣ በደንብ አጥቢያት ብሎ ወደ ቤት ሸኘኝ። በማግስቱ ጠዋት ፀሐይ ላሞቃት ይዤ የሰወጣ ጥቁር ነጭ የሚባል አይን የላትም ጤነኛ ልጅ ነበረች፣ ያየኋት ጥቁርና ነጭ አይን ያላት ድንገት አይኗን ስትገልጥ ቢጫ ነው። ሙሉ አይኗ ደነገጥኩኝ። እንዴ ቢጫነት የሚባለው ህመም ሊይዛት ነው? እንዲያልኩኝ ና ሳያት ቢጫ ነው። ወሰድኳት። ልክ ሐኪሙ ሲያያት አንዱ ማሞቂያ ያስፈልጋታል አለ። ማሞቂያ ለአምስት ቀን ሁለት መቶ ሀምሳ ሺህ ብር ነው የሚከፈለው። ዘጠኝ ወሩን በህመም ውስጥ በህክምና ክፍያ ውስጥ በስቃይ ውስጥ ነው ያለፍኩት። እንዴት ልቋቋመው ነው? አንድ ወርት ማሞቂያ ውስጥ ትሆን ብባል ልቋቋም አልችልም። የወር ደሞዝ ተከፋይ ነኝ። ለአምስት ቀን 250 ሺህ ብር አልችልም፣ አልኩኝና እግዚአብሔር አዋቂ አይደለ? ምንም አትሆንም ብሎኛል። ተወልዳ ቅፊያት አለሁ እጅ እግር ውብ ልጅ አሳቀፈኝ። ዛሬ ደግሞ አይኗም ቢጫነት ማይዛትም መቃወም ጀመርኩ። ይዣት ሌላ ሆስፒታል ሲሄድ ጡት ብቻ አጥቤት ፀሐያ ሙቂያት ኖርማል ነው ይሄ የሚጣፋ ነው አለኝ። እግዚአብሔር አዋቂ አይደለም። አይንኗ እንደውም ከኛ ሁሉ የበለጠ ነጭ ነው። በጣም ቆንጅዬ ልጅ በቃ እግዚአብሔርን ሁሌ ሳያት የማመሰግንባት ማመስገኛ የሆናልኛለች እና እግዚአብሔር ስሙ ከፍ ይበል፣ ከዚህም በላይ በእኛ ቤት ይገለጽ። እግዚአብሔር ለእኛ ያደረገልን ትልቅ ነገር ነው። መጀመሪያ ግን ባቢን ልናመሰግን እንፈልጋለን። እግዚአብሔር ዘመንን ይባርክ። ጸጋ ከዚህ በላይ ያብዛልህ። እንደ ቤተሰብ እንደ ቤተሰብ ነው የሚራራልን፣ ስንደክም የሚያግዘን የሆነ ነገር ሲፈጥኑ ልጸልይላችሁ እያለ እንደ ቤተሰብ፣ እንደ አባት እግዚአብሔር አንተን ስለሰጠን እናመሰግነዋለን። ደስተኞች ነን፣ ያንተ ልጆች በመሆናችን ደስተኞች ነን። በእምነት ጸንተ እንድንቆም ሆነናል። የመጣብን ፈተና በእምነት የሚያቆም አልነበረም። የመጣብን አውሎ ንፋስ በጣም ከባድ ነበረ። ከአጠገባችን ያሉ ሰዎች እንትናችን እንድንተው እንጂ እንድንበረታ የሚያደርጉ አልነበረ። ስለ ቀየራችሁ ነው እንደዚህ ስለሆናችሁ ነው ፈተና የሚበዛባችሁ የሚሉ እንጂ አይዟችሁ፣ በርቱ፣ ጌታ አለ የሚል አልነበርም ግን እግዚአብሔር ባቢን ስለሰጠን እናመሰግነዋለን። ያው እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ፣ የሚያበረታ ሰው ነው የሚሰጣችሁ እና በጸሎት ስላገስከን ከጎናችን ስለሆን ከእግዚአብሔር ዘመንን ይባርክ እና እግዚአብሔር ያደረገልን ነገር ብዙ ነገር ነው። በህይወታችን እንዲህ እንዲህ ነው ብዬ መናገር ይከብደኛል። እዛ ሆስፒታል ውስጥ የነበረው ነገር በቃ ከባድ ነው። ክርስቲያን መሆኑ ብቻ አልጋ ባልጋ የሚሄድ ነገር አይደለም። እኔ አሁን ሳስበው በሰዓት ውስጥ ተፈትኖ እንደማለፍ ነው፣ በሰዓት ውስጥ እና ዶክተሮች ለልጆቻችን መተን ሲጸልይልን ባቢ እዚህ ጋር ነበር ቁጭ ያልነው ለኪንታሯቷ ና ለልጃችን ነበር ይጸልይልን። ልጄ በህልሟ የሆነ የሚያስፈራ ነገር ታይ ነበረ። ዳዲ ካስታወስ የሆነ በቃ አውሬ ይመጣባት ነበረ። ትቃዥ ነበር በቃ ልጄ እና የዛን ቀን ተጸልይሏት ባቢ ነፃ ወቶታል ከዛን ቀን በኋላም እንደዚህ አይነት ህል ማየት አይታቅም በቃ እና ሰይጣን በልጆቻችንም ነበር የሚፈትንን ያው እግዚአብሔር ያውቃል ያለውን አላማ ሰይጣን ስለሚያውቅ በልጆቻችን እንዳይወለዱ ሁሌ ይገዳደራል ሁሌ ነው የሚገዳደረው ቃሊቲ እያለ ቃሊቲ እያለ ታላቋ ልጄም እንደዚህ ነበር የሆነችው ዳዲጋ ሂዳ ነው ተጸልዩላት ቀንበር ተሰብሮ እንደውም ቤተሰቦቻችሁን ተወርሳላችሁ ምናምን ብዙ ነገር ሆኖ ተፈጽሞ አልፏል እዚህ ቤት ያለው ጸጋ እንደቀላል አትዩት። እውነት ዓለም ከዛ ውጭ ካለው በጣም ይበልጥ ነው ያለው። እኛ ውጭ ጋር ብዙ ነገር ሞክረናል፣ በየሆስፒታሉ ብዙ ነገር ነው የሞከርን። አናቀለው እዚህ ቤት ያለው ጸጋ በጣም ትልቅ ነው። እኔ በህይወቴ ያየሁትን ነገር ነው የምናገረው። በልጄም ታናሿ ልጄም አንዴ የተሰብራ እንደዚህ ምስክርነት ሰጥተናል። ብዙ ታምር ሆኖልናል እኛ እና አሁኑ ደግሞ በጣም ከባድ ነበር በቃ ሞተ ተባለ ሞቷል ተብሎ የተነገረን ነገር ነው ህይወት የተሰጠው በቃ ሞቷል አልቋል ተብሎ እኛም ቀን ነበር የምንጠብቀው ህይወት የተሰጠው እና ዳዲ እዚህ ጋር ሲጸልይልን ለህፃኑ ነበር ሲጸልይ የነበረው አዋጅ ተገልብጧል ዶክተሮች ያሉት ነገር አይሆንም ዶክተሮች ያሉት ነገር አይሆንም እኛ ግን አልገባንም ነበር በሰዓቱ ስላልደረሰን እግዚአብሔር ቀድሞ ነው የተዋጋልን እግዚአብሔር ቀድሞ ነው በነቢዩ እየተናገረን ዳዲም ነብይ የእግዚአብሔር አፍ ነው እንደሚባል ቀድሞ ነው እግዚአብሔር የተናገረን። እኛው ሰውንና አላስተዋል ችግሩ ስላልደረሰብን አላስተዋል ነው ነበር። ያኔ አይሞትም፣ የሞት አዋጅ ተሰብሯል። እርግዝናን እየጠበቀ የሚመጣ ብዙ ነገር፣ በኢኮኖሚያችን፣ በሰላማችን፣ በቃ በትዳራችንም ይመጣል። በብዙ ነገር ነው የሚመጣው። ግን እግዚአብሔር ነው አሸናፊው። ፀንተን ከቆመን ኢየሱስ ነው አሸናፊው እና እንዲህ ስናገረው ቀላል ነው፣ ግን ስናልፍበት በጣም ከባድ ነው። እኔ አሁን ስናገረው ለእኔ ቀለልኝ፣ ግን በዛን ሰዓት ግን በጣም ከባድ ነበረ። ሆስፒታል ውስጥ ሪከርዱን ሰማኝ፣ እንደውም ያላስተዋለችው እሷ ዶክተሮች ያሉት ነገር አይሆንም ነው ያለው። በቃ በቀጥታ ዶክተሮች ያሉት ነገር አይሆንም ሲለን ስሰማው ዶክተሮች እዛ ጋር የሚሉት ይውጣ ነው የሚሉት ይሙት ነው የሚሉት በቃ ሙቷል ነው በቃ ኦልሬዲ ማለት የሽርቷ የመጨመር እንትኑ በሕክምና ደረጃ የለም ብለውና ለእኔ ብለውኛል እንደ ግል እንደ ባህል ወስደው፣ የለም በቃ እሷን እናትርፋት ነው የሚሉት የመጀመሪያው ዶክተር። እንደዚህ አጋጥሞኛ አቅም መጨመር አይችልም ነው እየተመላለስ የሽርታው በጣም ከፋል። ከዛ የመጨረሻው ቀጠረው ጊዜ እዛ ጳውሎስ ሄዳ ዶክተሩ ስታናገረው ሲያየው በጣም ገረመውና እንዴት ሊሆን ይችላል አላት። ለራሷ እንዴት ሊሆን ይችላል? ከዛ እሷ ጌታ ነው አለችው። እኛ አማኝነን ጸሎት ነው አላት። ለነሱም ዶክተሮችም ተገረሙባቸው። በቃ አለፈ። እግዚአብሔር ስሙ ይባረክ። ብዙ ነገር ነው። በቃ እኔ እንጃ መድረክ ላይ ወጥቶ የመናገር እንትኑ ስለሌለኝ ከብዶኛለን እና እግዚአብሔር አባታችንን ይባርክልን ጸጋውን ያብዛሉ። እንደ ሰይጣን አዋጅ ቢሆን ኖሮ እንኳን ልጄ እኔ ዛሬ ቆሜ አታዩኝም ነበር። ምክንያቱም የሰው ልጅ ከሞተ በኋላ ምናልባት ብዙ ቢታወስ አርባ ቀን ወይ ሰማንያ ቀን ነው። ከዛ በኋላ ይረሳል። እናት የወለደችው ልጅ እንኳን ከቀበረች በኋላ አማራጭ ስለሌላ ትረሳለች። እግዚአብሔር ግን እንዳልረሳ አድርጎ ልጄንም ቀብሬ የምረሳ እናት እንዳልሆን ልጅ ያለ ቀኗ መሞት ስለሌለባት የእግዚአብሔር አዋጅ ያለባት ስለሆነች ዛሬን በሕይወት እንድኖር እሷም በሕይወት እንድትኖር ሆነናል በእግዚአብሔር ምሕረት ማንረሳ ሆነን ይሄ ታሪክ ነው። ማለት አንዳንድ ህመሞች ካለፉ በኋላ ሲወሩ ፊልም ይመስላሉ እና ስኖረው ይሄንን ፊልም በጣም በጣም በቃ ከባዱን ስቃይ ስሰቃይ የነበርኩት ገጸ ባህሪ ሆኜ ነው። ለእኔ አንዳንዴ ይሄ ነገር ምንድን ነው ያልፋል። ግን እግዚአብሔር ሆይ ምናልባት የምሞትበትን መንገድ ይሄ ከሆነ ስቃይን አታብዛው ብየዋለሁ። ምሞት ከሆነ ቢያንስ ልጄ ከወደ ወታ ከእህቶቿ ጋር ተቀላቅላ እኔ እንኳን ልለፍ ብያለሁ። በሰአቱ ግን እግዚአብሔር አትሞችሽ ማለኝ፣ እኔንም ልጅሽ ማት ሞት አለኝ። ሞትን በጣም ነው የምፈራው። ጠዋት ዩኒቨርሲቲ ተማሪ እያለሁ አባቴን ጧት በስልክ አናግሬው ማታ ላይ ሬሳው ከቤት ሲወጣ ነው የደረስኩት። እና ሁል ጊዜ መሞትን ሳስብ ጌታ ሆይ እኔን አስቀድመኝ፣ ከቤተሰቦቼ ሁሉ ሞትን አታሳየኝ ነበር የምለው። ልጅ ደግሞ ሲሆን አስቡት፣ በወዳችሁ ያሳደጋችሁት የታቀፋችሁት ልጅ ድንገት ቢጠፋ ወይም ነገ ወልደዋለሁ ታቀፋለሁ እያላችሁ በተስፋ እየጠበቃችሁት ልጅሽ እኮ የልብ ምት የላትም ምንም ያህል በስቃይ ውስጥ ብታሳልፊ፣ ትውጣ ትሙት፣ ጭንጋፍ ናት ሲሉኝ እግዚአብሔር ግን ጭንጋፋ አይደለችም፣ ገና ለክብር ማቆሟት ትውልድ ናት ብሎ የው ዛሬ አቁሟታል። አጠገቤ ይመጧሉ እናቶች፣ ጳውሎስ የእናቶችና የህፃናት ለብቻ ነበር ያለውና፣ ድንገተኛ ክፍል በገባው ሰዓት አብረኝ የሚገቡ ሴቶች ድንገት ልጁ ሞቷል እየተባሉ ልጁ ይሞታል። እናት ወያመጣ ወይ ተቀዳ ተሰፍቶ ወልዳ አጠገቤ ትተኛለች። ወይ ደግሞ ስትመጣ ልጅሽ እኮ ሞታል አርፍ ደሻል የተባለች፣ ብዙ እናቶች ልጆቻቸውን አጥተዋል። የሞቱ እናቶችም አሉ። ብዙ ደዝ ነበር እኔ በገባሁበት ቀን። እግዚአብሔር ግን ለኔ ህይወት ቀጥሎልኝ ከዛ ሆስፒታል ወጥቼ ዛሬ በክብር ቆሜያለሁ። ብዙ ሰው አልቅሶልኛል። የስራ ባልደረቦቼ የሚያውቁትን የጤና ባለሙያ ሁሉ አናገሩ። በሌሊት ትውጣ ያሉኝ ቀን ምሽት ገና የገባው ቀን ያልተደወለበት ዶክተር የለም በቅርበት እንደው ቢኖር ቢያግዝ እዛው ጳውሎስ ያለ ነው ያረ ጥሩ ስፔሻሊስት ነው። ቆይ እሱ ይምጣልሽ። ሲደወል የለም። እግዚአብሔር እኔ አለሁ ካላችሁ በዙሪያችሁ ሰዎችን ያጠፋል። ሰዎች ላይናችሁን እንዳትጥሉ ነው የሚያደርገው። ማን ይርዳኝ አልኩኝ ግራና ቀኝ ናየው። ሊረዳኝ የሚችል ሰው አጣው። እግዚአብሔር ግን እኔ አለሁሽ አለኝ። መጣ እግዚአብሔር ሊረዳኝ መጣ። በቃ ተስፋ ቆርጬ በደከመኝ ሰዓት ልጄን እንዳጣኋት ውስጤ እንዲቀበል ብዙ ግፊት በነበረ ሰዓት ቤተሰብ አይዞሽ ሁለት ልጆች አሉሽ። ልጅነሽ ያለ ጊዜሽ ነው መውለድ እኮ የጀመርሽው እንጂ ገና እኮ የምትዳሪ ነሽ እያሉ ያጽናኑኛል። ነገ ተወልጃለሽ ለምንድን ነው የምታዝኘው? ትሙታ ሲሉኝ እኔ ግን አትሞትም አልኩ። በቃ እግዚአብሔር አትሞትም ብሎኛላ። ምክንያቱም እግዚአብሔር አሳቅፍሻለሁ ብሎኛል። ለምን ስለ ሞት አስባለሁ? ውስጤ እየፈራ አይኔ እያነባ፣ ልቤ ግን ሙሉ ነበር። እግዚአብሔር አላሳፈረኝም። አድናታለሁ፣ እጠብቃታለሁ፣ አዋጅን እገለብጣለሁ ያለኝ ፈጣሪ አዋጅን ገልብጦ ዛሬን እንድንቆም አድርጎኛል። እግዚአብሔርን አመስግኑት። ሁልጊዜ ባለቀ ነገራችሁ፣ በሞተ ነገራችሁ በደከማችሁበት ነገር ላይ ኢየሱስን ጥሩት። ኢየሱስ ሲደርስ ከሁሉ ይቀድማል። ሁሌም እምናገረው የማይሰለቸኝ ምስክርነት ነገም ቢሆን ሊጠይቀኝ ሰው ሲመጣ እኔን እንዲጠይቁኝ ሳይሆን የሆነልኝ ነው የምነግራቸው። እግዚአብሔር እኮ እንዲህ ነው ያደረገልኝ አትበሉኝ፣ እላችኋለሁ ከንፈራ ትምጠጡልኝ። እግዚአብሔር አድኖኛል ልጄንም አፈውሷታል። ከተወለደች በኋላ እንኳን ከነበረው ውጊያ እግዚአብሔር አድኗታል። ስለዚህ ከንፈራ ትምጠጡ። ትላንትና መንገሊያ ቱጪ ያሉኝ ብዙ ነበሩ። እዚህ እንኳን የማውቃቸው ልጆች ወይ የቢትዬ እርግዝና አይመችሽም በእውነት ተጎድተሻል፣ አረከ ቤታ ቱጪ ያሉኝ ልጆች ነበሩ። ትላንት የሚያውቁኝ በእርግዝና ሰዓት ጠፍቼባቸው ከሰል ነበረ መመስለ የሆነ ወደ አረንጓዴ ነት የተጠጋ ነበረ። ከለሬ ራሱ አልቆ ወይ ለምደሜ ከውስጤ ሆዴ ተንገፍጥጦ ይሄንን ነው የሚያክለው። ልጅቷ አትንቀሳቀስም። እግዚአብሔር ግን በዛ ሁሉ ባለቀና በሞተ ነገር ውስጥ እጁን ገለጠ። ምንም ተስፋ የላትም ያሉ ሰዎች ብዙ ግብዣ አቅርበውልኛል። አንዳንዱ የእንትናን ጸበል ጠጭበት፣ የሞተን እንኳን ጽንስ ያንቀሳቅሳል ይለኛል። ሁሉም ያው በዳነበት መዳን ነው መቶ የሚሰብካችሁ አንዳንዱ ደግሞ ትውጣ ትሙታ ይለኛል። ገና ያሉሽን ኖረሽ አሳድጊ፣ አንቺ ተረፍ ይሉኛል። እግዚአብሔር ግን ለአህዛብም አሳልፎ አልሰጠኝም። የእንትናንም ጸበል አልጠጣሁም። መቶ የዳሰሰኝም የተለየ ለሆነብኝ ነገር ያደረገልኝም ሰው የለም። እግዚአብሔር ግን ቃሉ ላከ ፈወሰኝ። እግዚአብሔር ይመስገን። እግዚአብሔር አምላክ ከዚህ በላይ ጸጋውን ያብዛልህ። ልጆችህ ይጠበቁ፣ ቤትህ ይጠበቅ። መውጣት መግባትህ በእግዚአብሔር የተጠበቀ ይሁን። ጸጋውን ያብዛልህ። ብዙ እግሮች ይህንን ፈውስ ፍለጋ እዚህ ቤት ይምጡ። በእኔ ጭንቀት ውስጥ ያላችሁ ሰዎች አይነቱን ቢቀያየርም፣ ጠላት ብዙ አይነት ጭንቀቶች አሉ። ባላችሁበት ጭንቀት ላይ እግዚአብሔር ይገለጥ። እግዚአብሔር ምሕረቱን እጁን ይላክላችሁ። አመሰግናለሁ።